መጀመሪያ ያየሁት ራእይ፣ በሀገራችን ኢትዮጵያ እንደገና ጦርነትን ለማድረግ አዲስ ምዕራፍን ሊከፍት የተዘጋጀን ሀይል አሳየኝ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየው የዘመኑን ክፋት የምንዋጀው በጸሎት ነው። ጠላትን ድል የምንነሳው በጸሎት ነው።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 ጦርነትን ለማድረግ አዲስ ምዕራፍን ሊከፍት የተዘጋጀን ኃይል አሳየኝ። በዚህ ርዕስ አጥብቀን ሁላችንም እንድንጸልይ የጨለማውን ዓለም ሀሳብ የዚህ ዓለምን ገዢ ሀሳብ ጦርነትን ሊያደርግ ያለ የክፉን እቅድ ሁሉ እያፈረስን እንድንጸልይ በጌታ ፍቅር እጠይቃቸዋለሁ። ሁለተኛ ያየሁት ራእይ ከዛሬ ሁለት ዓመት በፊት ይህንን መልእክት እግዚአብሔር አሳይቶኝ ተናግሬዋለሁ። እንደገና በዚህ አንግል ውስጥ ተደጋጋሚ ይህንን ራእይ እያየው እየጸለይኩ ነበር። ደግሞም እናንተም በያላችሁበት እንድጸልዩ ወደ እናንተ ይዤ እመጥቻለሁ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየው። ስለዚህ ሁላችንም የክፉን ስራ የበሽታን መንፈስ እየተቃወምን እያፈረስን በእግዚአብሔር ፊት እንጸልይ። ሶስተኛ፣ እግዚአብሔር መንፈስ እንደዚህ አለኝ፣ ለጌዲዮ ሕዝብ ጸልዩ አለኝ። በጌዲዮ ሕዝብ ላይ ድንገተኛ ድንጋጤ ሊያደርግ የተዘጋጀ የጨለመው ዓለም አዋጅ አለ። ስለዚህ ለጌዲዮ ሕዝብ ጸልዩ አለኝ። በእነዚህ ሀገራዊ መልእክቶች ሁላችንም አጥብቀን ነቅተን በማስተዋል እንድንጸልይ በጌታ ፍቅር ጥሬን አቀርባለሁ። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ አምስት ቁጥር 17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ ይላል። በወር አንዴ ጸልዩ፣ በሳምንት አንዴ ጸልዩ፣ በአመት አንዴ ጸልዩ አይደለም የሚለው፣ ሳታቋርጡ ጸልዩ ነው የሚለው። ይህንን ሚዲያ የምትከታተሉ እናቶቼ፣ ወንድሞቼ፣ እህቶቼ የዘመኑን ክፋት የምንዋጀው በጸሎት ነው። ጠላትን ድል የምነሳው በጸሎት ነው። ምርኮን የምንበዘብዘው በጸሎት ነው። ስለዚህ ስለ ሀገራችን፣ ስለ ግላችን፣ ደግሞም ስለምናመልክበት ቤተ ክርስቲያን፣ ስለ አለማችን በእግዚአብሔር ፊት አጥብቀን እንጸል። ስንጸል እግዚአብሔር ይሰማናል። ስንጸል እግዚአብሔር መልስን ይሰጠናል። ስንጸል የከበደን ሸክም ይንከባለላ። ስንጸል የክፉ ስራ ይፈርሳል። ጠላት አይተኛም፣ ሁልጊዜም የሰው ልጆችን ለማጥፋት ለማጥቃት አያርፍም። የማያርፈውን ጠላት እኛ ደግሞ በመጸለይ የጠላትን ሀሳብ ማፍረስ እንችላለን። የእግዚአብሔር ቃል እንደም ሳታቋርጡ ጸልዩ እንዳለው ሳናቋርጥ እየጸለይን በህይወታችን፣ በቤታችን ላይ፣ በምድራችን፣ በሀገራችን ብሎም በዓለማችን ላይ ሰላም እንዲሰፍን ማድረግ እንችላለን። ጸሎት የማይቀይረው ኃይል የለም። ጸሎት ጠላትን ድል መንሻ መሻ ምርኮን መበዝበዣ ትልቅ መሳሪያ ነው። ስለዚህ ሁላችንም አጥብቀን እንጸልይ። ክፉን ዘመን የምንዋጀው በጸሎት ነው። የጠላትን ምክር የምናፈርሰው በጸሎት ነው። በጨለመው ዓለም የሚታወጁ የበሽታ አዋጆች ሁሉ የሚመቱት በጸሎት ነው። ስለዚህ ሁላችንም ነቅተን በእግዚአብሔር ፊት እንጸልይ። ጸጋ ይብዛላችሁ። እግዚአብሔር አባቶይ በጌታ በኢየሱስም ስለዚህ ሰዓት እናመሰግናለን። መልካምነት ሁሌም ስላልተለየን እናመሰግናለን። ስለብዙ ምህረት፣ ስለብዙ ጥበቃ፣ ስለብዙ ቸርነት እናመሰግናለን። በምህረት ተጠብቀናል። በምህረት በሰላም ወተን እየገባን ነውና ስለበዛልን ምህረት፣ ስለበዛልን ጥበቃ እጅግ አድርገን እናመሰግናለን። ይህንን ፕሮግራም የሚካፈሉ ይህንን ፕሮግራም የሚከታተሉ ሁላቸው በጸሎት ነቅተው በፊትህ መትጋት የሚችሉበት አቅም እንዲሰጣቸው ጸልያለሁ። ጸጋ እንዲበዛላቸው ጸልያለሁ። ማንኛውም ተጽዕኖና ድካም ከህይወታቸው ከዘመናቸው ላይ በጌታ በኢየሱስ ስም እንዲሰበር እጸልያለሁ። መሠዊያቸው በኢየሱስ ስም እንዲታደስ እጸልያለሁ። በጸሎት የበረቱ እንዲሆኑ በጌታ በኢየሱስም እጸልይላቸዋለሁ። ከዚህ ቀን ጀምሮ የዘመኑን ክፋት ማሸነፍ የሚችሉበት ታላቅ የሆነ የጸሎት ኃይል እንዲለቀቅላቸው፣ በጸሎት ኃይል ታጥቀው እንዲነሱ በጌታ በኢየሱስም እጸልያለሁ። ደግሞ ለምድራችን እግዚአብሔር ጣልቃ እንድትገባ የትኛውም የጨለመው ዓለም ዕቅድ አዲስ የጦርነትን ሀሳብ ይዞ የሚመጣ የክፉ ሀሳብ የክፉ እቅድ ሁሉ ከምድራችን ኢትዮጵያ ላይ እንዲፈርስ እጸልያለሁ። በየትኛውም አቅጣጫ በሀገራችን ኢትዮጵያ ላይ የሚታቀዱ ክፉ እቅዶች፣ የሚጠመዱ ክፉ ወጥመዶች በጌታ በኢየሱስም የተሰበሩ ይሁኑ። የክፉ ምክር፣ የክፉ ፕሮግራም ከሀገራችን ኢትዮጵያ ላይ የፈረሰ ይሁን። ለሀገራችን ኢትዮጵያ ሰላም ይሁን። ለሀገራችን ኢትዮጵያ ረፍት ይሁን። ለሀገራችን ኢትዮጵያ ፍሬያማነትና ከፍታ ይሁን። ለሀገራችን ኢትዮጵያ በኢየሱስም ድል ይሁን። የትኛውም የክፋት ልጅ እቅድ፣ የጨለመው ዓለም ሀሳብ፣ የዚህ ዓለም ገዢ ፕሮግራም ከምድራችን ኢትዮጵያ ላይ በኢየሱስም ሀሳቡ ክፉ እቅዱ እንዲፈርስ ጸልያለሁ። ሰላም ለሀገራችን እንዲሆን ጸልያለሁ። ወጥቶ ለሚገባው ማህበረሰብ ሁሉ ሰላም እንዲሆን ጸልያለሁ። ፈጽሞ ሀገራችንን ኢትዮጵያን እንድትጎበኛት እንድታስባት በጌታ በኢየሱስም እጸልያለሁ። የጨለመው ዓለም ሀሳብ፣ ድንገተኛ የሞት አዋጅ ሁሉ ከምድራችን ላይ እንዲሻር እጸልያለሁ። የጌዲዮን ሕዝብም በምህረት እንድታስብ በጨለመው ዓለም የታቀደበት ክፉ እቅድ ሁሉ እንዲፈርስ እጸልያለሁ። ለጌዲዮ ሕዝብ ሰላም እንዲሆን፣ ለትውልድ ሰላም እንዲሆን፣ የጨለመው ዓለም እቅድ ከዙሪያቸው እንዲፈርስ ሊያስደነግጣቸው የተዘጋጀ የክፋት ሁሉ የታሰረ እንዲሆን ጸልያለሁ። ደግሞ በመላው ዓለም ላይ ሊለቀቅ ያለ የትኛውን ቫይረስ የጨለመው ዓለም ሐሳብ እቅድ የሰዎች ክፉ ሐሳብ ሁሉ በኢየሱስም የፈረሰ ይሁን። ሰላም ለምድራችን፣ ሰላም ለዓለም እንዲሆን ጸለይኩ። በኢየሱስም ይህንን መልእክት የሚሰሙ ሁሉ በምህረት ይጠበቁ፣ በቸርነት ይጠበቁ። ክፉ ነገር ወደ እነሱ አይቅረብ፣ መቅሰፍትም አያግኛቸው። ከድንገተኛ በሽታ ከድንገተኛ ሞት ህይወታቸውና ቤታቸው በጌታ በኢየሱስም የተጠበቀ ይሁን። በኢየሱስም ጸልያለሁ። አሜን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነው፣ በመከራ ቀን ሁሉ መሸሸጊያ ነው። ተባረኩ፣ ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳቸዋለሁ። በሰማችሁት በዚህ መልእክት ጸልዩ። ይህንን መልእክት ደግሞ ሌሎችም ሰምተው እንዲጸልዩ ሼር አድርጉላቸው። ጸጋ ይብዛላችሁ።